ስንታመም አብሮን የሚንገላታ ብዙ ጎረቤት አለ፣ ከዘመድና ዛሬ እኮ ስንታመም ስንታመም እራሱ በእኛ ህመም ላይ የሚሳለቅ ነው ያለው። ስንበሳጭ በእኛ ብስጭት ላይ የሚሳለቅ ነው ያለው። እንዲሆኛለሁ ስትል እንዲሆናለች ወይ ብሎ የሚሳለቅ ነው ያለው። አይዞሽ የሚል የለም፣ አይዞችሁ የሚል የለም፣ አይዞሽ እህቴ አይዞ ወንድሜ የሚል የለም፣ የሚመክረን የለም። ተያይዘን ገደል ገባል። የፈለገ ነገር ቢሆን በሚሆነው ነገር እናንተ ደስተኛ ልትሆኑ ትችላላችሁ፣ ግን ብዙ ደስተኛ ማንሆን አለ። ማንም ቢሆን ክፉ እንዲነካው የምትፈልጉት ነገር የለም። ክፉ ስላደረገባችሁ ብቻ ነው ጥፋተኛው ጥፋተኛን የማይባልበት ጥፋተኛውም ጀብደኛ የሚሆንበት ተው የማይባልበት። ሁሉም አንቺ እኮ ጀግና ነሽ፣ እኔም ሳጠፋ አንቺ ጀግና ነሽ። እና እዚህ ጋር ጥፋት አለ እንዲህ ያለ ብሎ መውቀስ ይቻላል። በእምነትም ማስገዘት ይቻላል፣ ማስረገምም ይቻላል። ማስረገም ዛሬ እሱ ግን የለም። እንዲያውም እንመረቃለን እንመረቃለን ስራ ነው ይባላል። ሶሻል ሚዲያ ስራ ነው፣ ስራዬ ነው፣ ገንዘብ ማገኝበት ነው። እረግጥሽ ይባላል። ኦኬ። ትረግጡ ነው አላችሁ። ስትረገጡ ግን ታዩታላችሁ። አላችሁ በርታ በርታ ጎበዝ አንተ ደህናል። አረ እውነቴን ስሙኝ፣ አረ ጩኸቴን ስሙኝ፣ አረ እንደዛ አይደለም። ኖ ኖ ኖ ኖ የሚሰማን የለም ሚሳማን የለም። የመንጋ ፍርድ የመንጋ ፍርድ እንደዛ ነው የምናየው። ግን የመንጋ ፍርድ ላይ የማይውለው እግዚአብሔር ፍርዱን ይሰጣል ሁላችንም ሰው ዝም ብሎ አይደለም የሚናገር። አንድ ሰው ደጋግሞ አንድ ነገር ከተናገረ እውነት አለው። እውነቱን ልንገራችሁ፣ እውነት አለው። እኔ ከሌላ ሰው ቢመጣ ወይ ከተራ ሰው ችግር የለም። ግን እናንተ እንደምትሉት አይደለም ብዬ ሳስረዳችሁ የዛኔ አልገባችሁም፣ አልገባችሁም። ችግር አለ፣ በሽታ አለ፣ መታከም አለበት። እንዲህ ነው ታይ ታዩ አይፈልግሽም። ታዩ ኦኬ። ተውኩት አደል? ዛሬ ምን ወረቀቴን ሳሰጠኝ ቀርታ፣ ወረቀቴን ከልክላኝ። እግዚአብሔር ይመስክራ፣ ዓለም ህዝቡ ይመስክራ፣ ህዝቡ ይመስክራ። ህዝብ ባይመሰክር ደግሞ እግዚአብሔር መሰከረ። እግዚአብሔር ልጁን ሲነኩበት እንደማይወደብ በሙሉ እኔ ስነካ አይወድም። እግዚአብሔር ይህን ነቁ። ገና ምን አይታችሁ መች ተነከ? ተጀመረ እንጂ አላለቅም። አሁንም ቢሆን አሁንም ቢሆን አሁንም ቢሆን ስቶፕ፣ ስቶፕ፣ ስቶፕ። እኔም ታምሜያለሁ። ምን ነው? እኔ ኦፕራሽን ስላልሆንኩ ነው እንዴ? እኔም ታምሜያለሁ። ግማታማ ቱኗን ታማለች። ያ ታምሜያለሁ፣ ና ታሟል እንዴ? እሱ አየ። ይሄንን ያልኩኝ የሚታከም በሽታ አለ፣ የማይታከም ደግሞ። ሆ ወጥቼ አላወራም። እሺ፣ ወጥቼ አላወራም። ግን ቂም፣ ታውቂያለሽ? ቂም የሚባል ነገር ታውቂያለሽ? ገና ብዙ ብዙ ቂም አለኝ ነው። መቼ ሴትዮዋ አብዳ ማየት ፈልጋሉ። አብዳ ራውቷን ስትሄድ መንገድ ላይ እሱ ይቅር ተብሎ ለእኔ አንድ ነገር ነገረት። እኔ አንተ እንደዚህ ውሽ የምታረግ ከሆነ ማርያማዊትን ቦን ከአንተ ጋር አልኖርም። እኔ እኔ ነ የኔን ነው ነገር ለምን እንዲያልሽኝ እንዳትል። እኔ አደዋና አስተዩ ከአንተ ጋር ቢኮዝ አንድ ሰው ስለነበረው ነገር ጥሩ ነገር ባያወራ ጥሩ ነገር ባያወራ አትሊስት መጥፎ ነገር አይናገርም። የያዘውን ይዞ ነው የሚሄደው። ሰው ላይ የምታውቀው ሰው ሲያድ ሲገማ ካየ ይገማል ብለህ ካወራ፣ ሴት ስትሆኝ እንደዚህ ነው የሚሰማሽ። ገባህ? ሴት ስትሆን ሴት ስትሆን ማሜ እንኳን የተናገረችውን አዳምጡ አይባልም። አይባልም አቅፈ የተኛዋትን ሴት ቂጧን ስትልስ የነበረች ሴት የቂጦ ቀዳዳ ስትልስ የነበርክ ሴት ስትጣላ ወይም ፍቅር ሲያልቅ ወታ ትገማለች። አንተንም አላልኩኝም፣ እድፍን አጥቤ እንኳን አንተንም አላልኩህም። ዛሬ ታጠብኩ ትላለህ እንዴ? በቁመህ እኮ ነው አንተ ያደፍከው። በቁመህ እንተዋወቃለን። እኔ እናንተ ባደባን ውስጥ ይውላ ከገላይ ነው እንደወጣው ያልከው ይውላ ጂጂ ከገላይ ነው ወይ ያወጣው ያልከው አንተ፣ እግዚአብሔር ማረ። አየህ እኔ ሰው ሰራሽ የሆነው ንድፍ ነው ያወጣሁት፣ ግን እግዚአብሔር ያዘዘው ንድፍ ደግሞ ዶክተር ነው የሚያወጣው። ተጠንቀቁ፣ ተጠንቀቁ፣ ሁሉም ነገር ይደርሳል። ሀበራሽን ከፍተሽ ለዚህ ህዝብ ተብልካ ይወጠሽ። ይሄ ልጅ ታዳጊ ነው። የእሷን እድሜ ግማ አያመኝም። የታመምኩባቸው ጊዜ አለፉ። አየሽ፣ እኔ አሁን አሁን ነው የሚያመኝ። የዛኔ ሲያመኝ አላያችሁም። አሁን ግን ያመኛል። አሁን ነው የሚያመኝ። አሁን ያመኛል። እያመመኝ ነው የምሄደው። እንዲያውም እኔ አልድንም፣ የምድነው የምፈልግበት ቦታ ስደርስ ነው። ያበዛም እንዴ ቱና ግማ የበሰበሽ ልፋጫ ምንድነው? ይሄን ያህል የሰው ሕይወት ውስጥ መግባት፣ ዝም ስል ሰውን ምናም የምፈራ መስሎሽ ነው እንዴ? ታውቂኛለሽ? ለጠጥፍሻለሁ እንዴ? ከዚህ በኋላ ካሜራ ላይ ትውጪ፣ ነገርልሻለሁ። ስሜን ካነሳሽ ከዚህ በኋላ የእድሜ ልክሽን የምታስቢውን ካሜራ ላይ ትጠፊያለሽ። መሬቴን ነው የምልሽ። ዛቻ ነው? ሂጂ፣ እናከሰሽ። ዝም በይ፣ ልናገርበት። ዛቻ ነው? ሂጂ፣ እና ቀሰሽ አዲስ ያደለው እኔ ሰው ሲከሰኝ እከካ ልፋጫ ይጅና ክሰሽ፣ ደስ ይለኛል። በክስ አምናሉ። ከዚህ በኋላ አፍሽን አክብሽ መልሰሽ፣ ደንቆሮ ተረዋይት እንዴ፣ አልበዛም እንዴ? በኋላ ትገባላችሁ ሲያልቅ ጉዳዩ። አልበዛም እንዴ? አበዛሹ በጣም ምንድን ነሽ አንቺ? የምን ገረድ ነሽ አንቺ? ጋለሞታ ሄደሽ የዛው መሸታ ቤት ሻት ቦራ ጨቂም እንዴ? ምንድን ነው አስር ጊዜ እኔን ስም ታነሺው? ይጅና ከዛ ከምታውቂያቸው ሰዎች ጋር ከእነሱ ጋር ተሞላፈጭ ሞልፋጣ ከዚህ በኋላ ስሜን አንቺ አንቺ እናትሽ ወልዳሽ አለች። እግዚአብሔር ምስክሬ ነው የምልሽ፣ አንቺ እናትሽ ወልዳሽ አለች። አሳይሻ ስሜን ስሜን አንቺ ስሜን አንስተሽ ስሜን አንስተሽ ስሜን አንስተሽ ስሜን አንስተሽ እኔ ከተውኩሽ እናት ያልወለደችኝ ስምረት ትሙት ነው የምልሽ። በጣም በቃ መንግስት ነኛሽ። ስሜን አንሺ ከፓልትር ላይ ከአድራሻሽ ላይ አይፋ ስሜን አንሺ ስሜን አንሺ ከአድራሻሽ ላይ በቃ። ስሜን ከተነሳ በኋላ አንቺ ጋር የሚመጣ ፖስታ የለም። ምንድን ነው ይህን ያህል የጀርመን መንግስት ነኛሽ? ይህን ያህል በቃ እኔ ውቃለው እኔ ብቻ አሳላፊ ነኝ አድነኝ፣ ብሎኛል። አንቺ ከካም አንቺ አይደለሽ እንዲ በአናው ኑመር የምደውይው ነገር እን አንቺ ምን ተግማማሽ? ይህን ያህል እን እንደ ማንም ሰው ምተዎች መሰለሽ? እንዴ እድሜ ልክሽን ካሜራ ላይ እንዳትቀመጭ ነው ማድረግሽ። እመቤቴን ነው የምልሽ፣ እመቤቴን ነው የምልሽ። በማርያም አልቀልድ፣ በማርያም አልቀልድ፣ እመቤቴን አልቀልድ። ኪዳነ ምሕረትን ብይሻል የቀረው ይቀራል። ከዚህ በኋላ አንቺ እናትሽ ወልዳሽ አለች የኔ ስማሽ እመቤቴ ቤቴ ነው እምልሽ ሁለት ሰዓት ነው መንገድሽ እንዴት ማድረግ ምን ማድረግ እንዳለብኝ አውቃለሁ እከካሙሻ አላበዛሹም እንዴ የሬ ባልጭ አርፈሽ እዛ የካዱሽ ልጆች ከእነሱ ጋር ተወራገጭ ውርጋጥ ከኔ ጋር እንደዚህ አይነት ቀልድ አይሰራም ከዚህ በኋላ እከካ አድራሻ ቀይሬያለሁ ምንድን ነው አስር ጊዜ ስም የምታንሹ የታባሽ ታቅኛለሽ ጋለሞታ አላበዛሹም እንዴ የሴት ልጅ አንቺ ማ ወንድ አልወለደሽ? አንቺ ማ አንቺ አንቺ ተረግዘሽ አይደለም አንቺ ተታክለሽ ነው አንቺ ታርተሽ ነው። ከምድር አይደለሽም ከሌላ ፕላኔት ነሽ። አራም ምን ትመስላለች? በእናታችሁ አንቺ ነው ሰው? እንደ እንደው ከአንቺ ጋር መቼ ነው ያወቅሁሽ? አንቺ እንደው ህይወት ይሄን እኮ አበላሸሽ እንጂ፣ እኮ ምን ያደረግሽልኝ ነገር አለ? አድን አሉ አድን አሉ ትያለሽ እና ሻፈር ተብላ የሚያድነው እግዚአብሔር እኮ ነው። ለመሆኑ የት ነው ደግሞ አድነኝ ብዬ አድነኝ ብዬ ደወልኩልሽ እንደባለፈው ደውላ እኔ ነገርልሻለሁ እንደ ወንድ ልጅ ነው የማወራሽ። የቃላት ጦርነት አይደለም፣ የቲክታክ ወሬ አይደለም። እንደ ወንድ ልጅ ነው የማወራሽ። ስሜን ካልራሻሽ ላይ አንቺ መጀመሪያ ሲቀጥል፣ ደግመሽ ስሜን እንዳታነሺ ተከሳታለሽ። በቃ አልከስሽም፣ እኔ መክሰስ ምናምን አልወደም፣ ተከስሼም አላውቅም፣ ሰው ከስሼ አላውቅም፣ ሰው የከሰኛል እንጂ ድጋሜ ስሜን እመቤቴን ደግመሽ አንቺ ስሜ እመቤቴ ነው። አልበዛም አልበዛምን? ምን ነው ይሄን ያህል በቃ፣ አሉ አሉ ሲሉሽ ውርጋጥ እንዴ? የሞት ጡረታ እየበላሽ ደግሞ ታናት ቤት ትፈልጋለች እንዴ? የሞተ ሰው ገንዘብ እኮ ነው የምትበይው። የትኛው ሀብት ኖሮሽ ነው? የቀበሌ ቤት እኮ ምትኖሪው በከካ ውራጅ እንዴ? ምን በዩቲዩብ ገንዘብ? አረ ሰውነትሽን አስቀድለሽ አስተልትለሽ የሰራሽው

እንዴ አልበዛም እንዴ ቱና ግማታም የበሰበሽ ልፋጫ ምንድነው ምንድ ነው ይሄን ያህል የሰው ህይወት ውስጥ መግባት ዝምስል ቅጫማ ቅማላ ግማታም ረስንቱ ረብስማ እኔ እንኳን ሴቷ እንደዛ አልሰደኩት ጥፍርን ቆርጫ አለው አጥቤህ አለው ፓንት ገዝቼ እልሃለሁ። እንዴት እንዲያደርግልህን ሰው እንዴት አደርግሃለሁ ማለት። ይቅርታ አድርጊልኝ። እኔ ኢየሱስ ልሆን አልችልም። አሁንም ከእግዚአብሔር መልሶ እንጠብቃለን። ይቀራል ይቀራል፣ አምላክ ይቀራል ይቀራል፣ ስትበልግ ይቀራል። የበደለሽን ሰው ምስ እኔ እኮ እኔ እኮ አሁን እስካሁን ድረስ እስካሁን ድረስ ከራሴ ጋር የማልታረቀው ለምን እንደሆነ ታውቃላችሁ? ምን አጥፍቼ ነው ማለት ምንድነው ጥፋቴ? እኔ አሁን ጥፋቴ ምንድን ነው ነው የእኔ ጥፋት ምንድን ነው? ለምን እንደዚህ ከራሴ ጋር ሁሌ ነው የማወራው እኔ አሁን። ሌላው ሲሰድበኝ ሌላው ሲሰድበኝ የፖለቲካ ኬዝ ይኖረዋል? እኔም እዚህ ላይ ጓብዬበት ይሆናል ምናምን ምናምን ነገር እና የሆነ የሚያገናኝ ነገር አለ ከዚህ ልጅ ጋር ግን ሲሆን እግዚአብሔር ምስክሬ ነው። ዛሬ የሚለውን ዛሬ የሚለው ነገር እኔ እንደዚህ አይነት ሴት አይቼ አላውቅም። ጓደኛው ራሱ በቀደም ተሳወራኝ ነበር እና እኔ እኮ ስለአንቺ እንደዚህ ሲያወራ ነው የምሰማው እንጂ እኮ እኔ አሁን እኮ የዛኔ ሲሳደብ ስሰማው ግርም አለኝ ምናምን ይላልና እኔ እኮ እንደዚህ ነጭ አንሶላ ላይ ተኝቼ አላውቅም። እኔ እኮ ነጭ አልጋ ላይ ተኝቼ እኔ እኮ ልብስ ገዝቼ አላውቅም። ከእኔ ነው ወይ ይሄ እድፍ የወጣው ያለው። እኔ አረሰውም፣ እግዚአብሔር ምስክሬን ነው። አረሰው አረሰው፣ ከኔ ነው ወይ ይሄ እድፍ ከሰውነቴ ላይ ነው የወጣው ብሎ፣ አንቺ እድፋም፣ አንቺ ግማታም፣ አንቺ ቱና ሲላችሁ፣ እኔስ ተመስገን እንግዲህ መዘፍዘፍም በእርግጥ ትክክል ነው። ኢትዮጵያ ነው ያደግኩት እኔ ማልተዘፈዘሁ ይህ ብርቆ ነው አይደለም። ግን እግዚአብሔር ይመስገን እና እኔ ጅጅክያ መዘፍዘፍ የጀመርኩትኝ እንግዲህ ከሀያ ዓመት በፊት ነው። እድሜ ለፍልውሃ አያቴ እየወሰደች ትዘፈዝፈኛለች። በአመትም በሁለት ምክንያቱም እሷ የወገብ ችግር ምናምን ምናምን ምናምን ስለነበረባት ፍልውሃ ቤታችን ነው ለእኛ እና በጽዳት በኩል እንጂ ልታማ እንደው ሌላ ነገር ልባል እችል ይሆናል። ሌላ በቃላረ ሌላ ወይ ሌላ ወይ ትጮ ያለሽ ወይ ሶሻል ሚዲያ ላይ ምናምን ምናምን ነገር ኢቨን፣ እኔ እንደዚህ አይነት ሴትም አይደለሁም እኔ ቤት ውስጥ እራሱ ያለኝ ስነስርዓት ሰው ካለ በተለይ ቦይፍሬንድ ብዬ ከያዝኩኝ ስልክ እንኳን ውጭ ወጥቼ ተደብቄ ምናም የማወራ ልጅ ነኝ። ምክንያቱም ኮምፕሌክስ ይፈጥርባቸዋል በጣም። እኔ ነኝ በነገሩ። እኔ ችግር አለብኝ ለወንድ ልጅ፣ እኔ በተለይ ለኢትዮጵያዊ ወንድ መሆን አይደለው በጣም ስለማከብራቸው ሲሆን በቃ ጥሩ ሰው ነሻ፣ አንቺ በቃ ቻው ምናም ተብሎ ይኬዳል እንጂ በዚህ ልክ የሰው ልጅ ስም ማጥፋት በዚህ ልክ መሳደብ መጨረሻው የሚሆነው ይሄ ነው። ሰውን ጥንባታም ስትል ትጠነባል አንተ ራስ። ሰውን ግማታም ስትል ትገማል አንተ ራስ። ገባ? ይሄ ሰውት የሚያየው ስለጠፋ ነው የመጣው። እኛ እንድንታይ ሳይሆን እኔ አሁንም ቢሆን አሁንም ቢሆን አሁንም ቢሆን እኔ ራሴ በኦፕራሲዮን አይደለም በምንም የማይጠፋ በሽታ ተሸክሜ ነው ምን አንድ ነን አንድ ነን። ለእኔ ሰጠኝን በሽታ አንተም ስለወሰድከው አንድ ነን ማለት ነው። ሰው ታክሙ ሊድን ይችላል። ግን በምን ታክሜ እንደምድን አላውቅም። ምክንያቱም የኔ ቱና መሆኔን የኔ ግማታ መሆኔን ማየት ፈልጋለሁ። ሌላው ቱና ሆኖ ገምቶ ጠንብቶ ታልቶ ማየት ፈልጋለሁ። ማየት ይፈልጋለሁ፣ እግዚአብሔርም ማየት ፈልጋለሁ። እኔ ደግሞ ሁሌ መጨክረው በራሴ ሰው ነው። ይህንን ወቀ እኔ የፈለገ አሁን ለምሳሌ ሄዳችሁ የሆነ ባዳ እንዲያደረግሽ የማታውቂ ሰው እጄ ላይ ከበላ ከጠጣህና፣ ግን እኔን ካዋረድከኝ ትዋረዳለህ። አለቅ እስከ ጉድጓድ እስከሚቆፈርልህ ድረስ ምንም አትመስለኝ። እያመመኝም ቢሆን በስቃይ ማየት ፈል ስቃይን ማየት ፈልጋለሁ። እያመመኝ እኮ ነው። እያመመኝ ግን ማየት ፈልጋለሁ። እያመመኝ ማየት ፈልጋለሁ። ብዙዎቹ ደግሞ ብዙዎቹን ደግሞ ቀበር ያለው እንደዚህ ጣጣ የለኝም። ምን መከበር አለብ ደግሞ እናያለን። እሱ በጣም ፕሮሚስ ገባላችኋለሁ እና ያለ አያለ እሱ አምላክ የት ሄዱ በደንብ ነው ማየ አልቶ አልተ መቶ አልተ ለእግዚአብሔር ማ ስለሰጠሁት ነው። እግዚአብሔር ሳይውል ሳያደርስ ሁለት ወር ሳይሞላ ያሳየኝ ያሳየኝ እኮ አየሽ፣ እኔ ስስቅልሽ፣ እዚህ ጋራ እንትን ስልልሽ፣ ለማን እንደምሰጥ አውቀዋለሁ? ለማን ማርያም ያለችው ከኔ ጋር ነው። አስሬ ስሟን ስላነሳች ሰውን ይቅርታ በይ። ይመስልሻል። ከኔ ጋር አትፎካከሪ፣ ይዋክሽ እኔ አሁን ራሱ እግዚአብሔር ምስክር ነው። ብልሽ ብሞት ራሱ ደስተኛ ሆኝ ደስ ብሎኝ ነው፣ ምክንያቱም ስላየሁኝ ስላየሁ ይወልሽ የበሰበሰ ሕመሙን በእኔ ማሳበብ ይፈልጋል እንጂ የገማ የጠነባ ሕመሙን ሀገር የሚያቅለትን አላለቅስም። እኔ ሲፈ ሲፈስ ምናምን ጥሩ ነው። ውስጤ ግን ሲፈስ ግን የዛኔ ትቀብሻታለሽ አንቺ የምር ወልደሽ ቀቅለሽ ቢያቸው ስትፈልጊ። ሁሉም የራሱን አጽያትና የራሱን መስፈርት ነው የሚኖሩ። አያገባኝም። እኔ ማውራው ስለ ራሴና ስለ በልጅ ምናምን ለምን የፈለገ ነገር ጥንቅር ክንብል ላይሉም ሲፈልጉ፣ ምን አገባኝ እኔ ማውራ ስለ ራሴ እና ስለ ራሴ ነው። ስለ ራሳቸው ራሳቸው ይክፈሉ። አስራ ስምንት እስከሚሞላቸው ድረስ በስነ ስርዓቱ አሳድገሉ። ከዛ በኋላ ለሚሰሩት ኃጢአት በሙሉ እንደ ማንኛውም ሰው ሰውን አስከፍተው ከሆነ እንደ ማንኛውም ሰው ልጅ ምናምን ትላለች፣ ይህቺ ዘርቤ ልጅሽ ይጥፋ እከክ አስከፍተው ባልገው ከሆነ ለምን ለምን የፈለገ ገደል አይገቡም። ለጂጂ ሲሉ አያገባኝም። ለመኖር መልካም መሆን ብቻ ነው። ሁሌ የምንነግራቸው እሱን ነው። ሆዳም አለመሆን፣ ግብስብስ አለመሆን፣ ለእውነት መኖር